እንደምትላችኋለ በመጨረሻም የጠቅላይ በቸርች ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተናገረው ነገር አፈትልኮ ወጣበት። ሁላችሁም ባለማተቦች ቪዲዮውን ላይክ እና ሼር በማድረግ መረጃውን ለብዙዎች እንዲደርስ አድርጉት። ቪዲዮውን አስመልክታችኋለሁ። በመጨረሻም በማህተባቸው ድርድር የማያውቁት የሩሲያው መሪ ቪላዲሚር ፑቲን ዛሬ በወጡት መግለጫቸው በአርሲ ኦርቶዶክሳውያን እልፈት የተሰማቸውን ጥልቅ አዘን ገልጸው በመጨረሻም ወታደሮቻቸውን ብሎም ጦራቸውን ወደ ክልሉ በማስገባት ጂሃድ አራማጆችን እንደሚደመሱ አስታውቋል። በዙሪያም መረጃዎችን አጋራቸዋለሁ። ቤተ ክርስቲያን የምንጸልይበትን እንኳ አርሶ አድር አፈር በልቶ አፈርግቶ ሰዎች እንኳን የሰንበትን ንግዶ ቤተ ክርስቲያኑን የሚሳለበት ሲፈልጉ ታንኪ ይመጡታል። ሲፈልጉ በመድ ምንድነው የምመጡት? መጡት ፋኖ እዛ ውስጥ አለ ፋኖ ገዳም ውስጥ ሊቀበል እኛ ለማጥፋት የእኛን ሃይማኖት ለማጥፋት እሳቢ ብቻ ስላላቸው ቤተ ክርስቲያኑን የሚያጠፉት። እኔ ቤተ ክርስቲያን ተጠግቼ ቤተ ክርስቲያን እንዲመጣ ማለት ነው። ሶስት ዓመት ሆኖ ስለታዘል ቤተ ክርስቲያን ይተጋው ያኔ መጥቻለሁ። ያቱም ቤተ ክርስቲያን በሌላ ዜና መንግስት ጽንፈኛ ሲል የሚጠራቸው የአማራ ክልል ሕዝብ ነጻ አውጪ ፋኖች በአርሲ ቤተክርስቲያን ብሎም በቤተክርስቲያን ላይ መንግስት እያደረሰ ያለውን ጫና እንዲያቆም በመጠየቅ ይህ በዚሁ የሚቀጥል ከሆነ ግን በአገሪቱ ውስጥ ምንፍቅናና ጂሃድ አራማጆች ታሪክ ሆኖ ለአንዴና ለመጨረሻ ጊዜ ይሰናበታሉ ሲል በዛሬው መግለጫቸው ላይ ተናገሩ። በዙሪያም እያገኘሁትን መረጃ አጋራቸዋለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም

ልደውልልህ ከአርሲ ነው አባ አርሲ መርቲ ወረዳ። እሺ እሺ። ወደ ሽርካ ሳይሆን ወደዚህ ፈረቀሳ ወደሚባልበት ወደሚመለስበት አካባቢ ነው የእኛ ያለው። እና የወረዳው ዋና ከተማ መርቲ ነው። ኦኬ። መርቲ አቦምሳ ከተማ ላይ ነው ያለው። ኦኬ። እና ትናንት ተክሊቤ ነበረ። እሺ የሚኒሻ ጤፍ ማጨድ አለባችሁ ተብለው ተመርጠው ነው የሄዱት። በዚህ ተከተማ ኦኬ። እና ኦርቶዶክስ ክርስቲያን ናቸው። ስድስት ሰው በጥይት ተደብድቦ ሞቷል። ኦኬ። የመሬቱ ባለቤትም ኦርቶዶክስ ክርስቲያን ነው። ኦኬ። ከነ ሚስቱ ከነ ልጁ ጎረምታ ልጅ አለው ይዘውት ሄደዋል። ከዚህ በላይ በቁም መሞት የለም። እመነኝ ዛሬ ድምፅህን አሰማ ዛሬ ተቃውም የክርስቲያኖች ሞት ይቁም ኦርቶዶክሳውያን መታረዳቸው ይቁምበል ግዴለህም ግዴለህም ነገ ዋጋ እንዳከ ኦርቶዶክሳውያንን ማሳደድ ሲይዞ ማጥፋት ፋሽን ከሆነ እነሆ ሰነባብቷል። አንድ ነገርን ልብ በሉልኝ። እየተደረገ ያለው ከላይ እስከታች መዋቅራዊ ነው እንጂማ ባለስልጣናቱ ነገር ማስቆም አቅቷቸው አይደለም። ሀሳባቸውና ዓላማቸው አንድና አንድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በመግፋት በመክፋፈል የኃይልንም እርምጃ መጠቀም መንጋው ተበትኖ እንዲቀር ነው። ዛሬ ላይ የምንሰማውን የንጹሐን ኦርቶዶክሳውያንን እልቂት ቀስ በቀስ እያለማመዱን ያሉት ኖርማላይዝ እንድናደርገው ነው እና ባለማዕተብ ወጣት ንቃ ለቤተ ክርስቲያንና ለመኖም ድምፁን ወደ ፈጣሪ ማልቅስ መልእክቴ ነው። ቅዱስ የሚል ካህን ከመንበሩ የለም፣ ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም፣ ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽ አምላክ፣ እባክሽ አምላክ ያገኘውን ረሃብ ጭንቁን አዘክሪ በንጉሥ መንበር ፊት መሐር ልጄ ብለሽ ንባሽና ኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። እባክሽንም መብርሃን የቤተ ክርስቲያንና የልጆችሽ መከራ ከልጅሽ ዘንድ አሳስቢልን። እኛ ልጆችሽ እረኛ እንደሌለው መንጋ ሸላሾቻችን ካራቸውን እየሳሉብን ነው እና የዘመን ለኦርቶዶክሲያን አስጨናቂ የሆነ ጊዜ ነው። ኦርቶዶክስ የመሆን ኃጢአት ይመስል እየተመረጡ መታደን፣ እየተመረጡ መፈናቀል እግድ ሆኗል። እናም እባክሽንም መብርሃን ቤተ ክርስቲያንና ልጆቿን ከክፉ ነገር ሁሉ ጠብቂልን በእናታቸው አንዴ ብቻ እናት ሊያትሽ አንዴ ሊበላት በላት። እናት በእናታችሁ፣ አትግደሉ፣ በእናታችሁ። አባታችን ሆይ በሰማያት የምትኖር ስም ስምህ እጆሮ ላይ ከየት እየመጣ ነው? ከቤተ ክርስቲያን እየመጣው ነው። ስም ማን ነው? ወልደ ሚካኤል ከየት እየመጣ ነው? ከቅዳሴ እየመጣው። የበረባ ቅዳሴ ነው። ተመልከት የማን የተርጣኒ ነው ግደሉት እባክን በእናት ወንድም እባክን ለይ ብዙ ቅዳልኝ ገና እባክን አትግደለኝ በእናት አትግደለኝ በእናት በእናት በእናት ግራኝ ሐመድና የወዲት ጉዲት ከየት መጡብን? ዛሬ ለቤተ ክርስቲያንን ለማፈራረስ ያልተደረገ ጥረት የለም። ሲኖዶስ እስከ ማቋቋም ይቀጥልና በአስተኛ ነቢያቶቻቸው ብራ እያስመሰሉ መከፋፈሉን ተመኙልን። የሚገርመው ይህንን ሴራ እየሸረቡ ኦርቶዶክስ አለመውደቃ ለነሱም የማይፈታ ቅን ይሆኑባቸዋል። መሰደድ፣ ህይወት ማለፍ ለቤተ ክርስቲያን አዲሱ አይደለም። ሐዋርያት ለዚያ ልጭ አለም መጣፈት ጉላ አስተዋጽኦ ስላበረከቱ የጠበቃቸው ሽልማት ሳይሆን ሞት ነበር ጌታ ሰዎችንም በዓለም ሳለ ለመልካምነቱ የተከፈለው በመስቀል ሞት ነበር። አስቀድሞ ግን እርሱ እንዲህ ብሎናል። እኔን እንደጠሉ እናንተን ይጠሏችኋል፣ እያሳድድሟችኋል። ነገር ግን ጽኑ። ስለ ስሜ ብትሰደዱ ስለ ስሜ ብትራቡና ብትጠሙ፣ ስለ ስሜ ብትታሰሩ፣ አይዟችሁ ዋጋችሁ በሰማይ ላቅ ያለ ነው ሲልም አስተምሮናል። More than 200 people have

በአሁኑ ሰዓት በኢትዮጵያ በአርሲ ክፍለ ሀገር ለተደጋጋሚ ጊዜ በኦርቶዶክስ ያለ ነጣጠሩ ጥቃት የመላው ዓለምን የሚዲያ ትኩረት ስቧል። ታዲያንን ተከትሎ የሩሲያው መሪ ቭላድሚር ፑቲን በኢትዮጵያ በተፈጠረው በዚህ አሳዛኝ ድርጊት በእጅጉ እንዳዘኑ ገልጸው ይህ ጥቃት በዚሁ የሚቀጥል ከሆነም ሩሲያ ሳትወድ በግዷ ጦሯን ወደ ኢትዮጵያ በማስገባት አክራሪ ጂሃዲስቶችን እና መናፍቃንን ጠራርጋ እንደምታስወጣ ለጠቅላዩ መልእክታቸውን አስተላልፏል። በመጨረሻም ንግግራቸው ፑቲን ለምን ሲሉ ይጠይቃሉ። መንግስት ለምን ይህን ማስቆም አልቻለም ወይም እጁ አለበት ማለት በጥያቄ ምልክት ተናግሯል። ቭላድሚር ፑቲን እናመሰግናለን። መስሎት ነው እንጂ ብዙ ኦርቶዶክስ ለማጥፋት የከጀሉ ነገስታት እነሱ አልፏል። ኦርቶዶክስ ግን ዛሬን ድረስ ቀጥላለች። ጠቅላዩ እንዲ ያለውን በመርዝ የተለወሰ ምርቃት ከማን ተማሩት ብዬ ሳፈላልግ እዩ ጩፋን አገኘውት። ከሱን የወሰዱት እንደሚታወቀው በሀገራችን ኢትዮጵያ እንደዚህ ስርዓት ኦርቶዶክስ ብዙ ዋጋ የከፈለችበት እያለቀሰችበት ጊዜ የለም ብል ማጋነን አይሆንብኝም። ጠቅላዩ ከቸርች በሚደግፏቸው ዞት እርጧት ማታ ቀል የሚወጡላቸው ሐሰተኛ ነቢያቶች ታጅበው እናጠፋታለን ትፈራረሳለች፣ ሲሉ ረቂቋን ኦርቶዶክስ ላይ ያላዝናሉ። እንደነሱ ሴራማ ቢሆን እስካሁንም ባልቆየ ነበር። መሰረቷ ዓለቱ ክርስቶስ ስለሆነ ነው። ቤተ ክርስቲያን የምንጸልይበትን እንኳ አርሶ አደር አፈር በልቶ አፈርግቶ እሑድ እንኳ የሰንበትን ሄዶ ቤተ ክርስቲያኑን የሚሳለምበትን ሲፈልጉ በታንኪ ይመቱታል። ሲፈልጉ በመድ ምንድን ነው የምመቱት? ፋኖ እዛ ውስጥ አሉ። ፋኖ መነኩሴ ያሉ ገዳም ውስጥ ሊቀመጡ ለማጥፋት የኛን ሃይማኖት ለማጥፋት ብቻ ስላላቸው ቤተክርስቲያን ምን የሚያጠፉት እኔ ቤተክርስቲያን ተጠግጬ ቤተክርስቲያን እንድትመጣ ማለት ነው። በመጨረሻም መንግስት ጽንፈኛ ሲል የሚጥራቸው የአማራ ክልል ህዝብ ነጻ አውጪ ፋኖች በዘር ሁለት ዝምታቸውን ሰብሯል። በንግግራቸውም መንግስት ከቤተ ክርስቲያን ላይ የከፈተውን ዘመቻ ካላቆመ እኛም በመናፍቃንና በጂሃዲስቶች ላይ ከፍተኛ የተባለውን ኪሳራ በማድረስ